የአድዋ ዘመቻና ባሩድ አልባው የምድር ፍልሚያ። የአድዋ ድል የዓለምን ታሪክ ገልብጧል ይባላል። አሁን የአውሮፓውያንን ውርደት በመላው ዓለም እንደረደ መሬት አንዝሯልም ይባላል። ይህም ልክ ነው። ድሉ ለመላው ጥቁር ሕዝቦች ኩራትና ጌጥ ሆኗል ይባላል። ሁላችንንም ያስማመናል። ሆኖም የአድዋ ጦርነት የተከናወነው የኢትዮጵያና የጣሊያን ወታደሮች በያዟቸው ጠመንጃዎች መሀል ብቻ አልነበረም። እንደ ሌሎች የዓለማችን የጦርነት ታሪኮች ሁሉ የአድዋ ጦርነት ማበጅ ትኩረቱን ያደረገው በባሩድ ዙሪያ ይሁን እንጂ ከምድሩም ጋር ነበር። ይህ ጽሁፍ ከምድሩ ጋር የተደረገውን ፍልሚያ በጊዜና በቦታ ለይተው በመፈተሽ የተደረሰበትን ድምዳሜ በአጭሩ ለማሳየት ይሞክራል ይህ ጽሁፍ የተጻፈው በዶክተር ዳንኤል ካሳሁን ሲሆን በፍትህ መጽሄት ቁጥር 121 የካቲት 2013 አመተ ምህረት ገጽ ሰባት ላይ የታተመ ጽሁፍ ነው አንደኛ ፍልሚያው ባሩድ ብቻ ነበርን ጦርነቱ በተካሄደበት ወቅት የአካባቢው ሁኔታ በበቂ ሁኔታ መርምሮ የዘገበ ባለሙያ አልነበረም አለመኖሩም አይደንቅም ክፍተቱ ግን ለአንዳንድ ጸሐፊያን የተሳሳቱ ድምዳሜዎች የማርያም በር ከፍቶላቸዋል። ለዚህም ነው የጣሊያን ጦር ከተሸነፈባቸው ምክንያቶች አንዱ ፍልማ የተካሄደበት መሬት ለኢትዮጵያውያን የበለጠ ምቺ ነበረ የሚል እንቶ ፈንቶ የምናነበው። ታሪክ እንደ ጦርነት ያሉ ክስተቶችን ሲከትብ ምድሩ ለመጻፊያ ሰሌዳነት ያገለግላል። ሂስትሪ ፎከስ ኦን ኤቨንትስ ሳቻስ ዋርስ ዛታር ኢንስክራይብድ ኢን ጂኦግራፊክ ስፔስ ይባላልና የአድዋ ዘመቻን የዘገቡት ጸሐፍት ግረመንገዳቸውን ይጉዞውንም ሆነ ፍልማ የተካሄደበትን የምድር ሁኔታ በተወሰነ መልኩ ገልጸው ትናገኛለን። ይህ መረጃ ና ቦጥ በወጥነት ያልተመረመረ ቢሆንም አሁን ለቀረበው ጥናት እንደርሾ ነው አገልግሏል። በአናቱ ደግሞ የምድር መረጃ ማጠናቀሪያ ዘዴን በመጠቀም ተዛማጅ መረጃዎችን ከስፍራው ጋር አነባብረን መርምረናል። በዚህ ጽሑፍ የአድዋ ጦርነት ቀጠና የሚሸፍነው ነው ዘማቾቹ ከአዲስ አበባ ተነስተው የአድዋ እስኪ ደርሶ የተጓዙበትን የጉዞ መስመርን፣ ውጊያ የተካሄደባቸው አውድማዎችን፣ እንዲሁም ከጉዞ መስመሩ ወደ አምሳ ኪሎ ሜትር ያህል በስተቀኝ ና በስተግራ ያለ መሬትን በፈር ዞንን ጨምሮ ነው። መሬት ደግሞ የአፈሩን ሁኔታ የምድረገጹን ተዳፋትነት እና የአካባቢ አየሩን ሁኔታ አጠቃሉ ያዘ ነው። ወደ አድዋ የተደረገው የዘመቻ ጉዞ አምስት ወራትን አስቆጥሯል። ፍጹም የለየለት ውጊያ የተካሄዱባቸው ቀናት አንድ ቀን በአምባላጌ አራት ቀን በመቀሌና፣ አንድ ቀን በአድዋ ሆኖ በድምሩ ከስድስት ቀናት ያነሰ ነው። ይህ ማለት በቀዶቹ ቀናት ሁሉ ጦርነት አልነበረም ማለት አይደለም። በመንገዱ ላይ ለሽፍቶችም ሆነ ከጣሊያን ወታደሮች ጋር አልፎ አልፎ የሚፈጠሩ መጠነኛ ውጊያዎችም ነበሩ። ሆኖም ግን ውጊያ ኖረም አልኖረም ሰራዊቱ ጣሊያን ድል እስኪነሳ አምስቱንም ወራት ከምድሩ ፈተና ጋር ያለመቋረጥ ተፋልሟል። እንደ ቦታው ነባራዊ ሁኔታ ምድሩ በበላዩ ለሰፈሩ ሰዎች፣ እንስሳትና እጽዋት ወይም በረከት አሊያን መርገም ተወር ፈተና ሊሆን ይችላል። ጦርነት ሲካሄድ ዘርፈ ብዙ ፍላጎት ወርድ ይማንዳለና ፍላጎቶቹን ለመምላት የተመጣጣኝ አቅርቦት ጦር ላይ መኖር ግድ ይላል። በዚህ ጽሁፍ ፍላጎት ሲባል ለጦሩና ለእንስሳቱ የሚያስፈልገው ስንቅና መኖ ነው። አቅርቦቱ ደግሞ ሰራዊቱንና ከብቱን ሊመገብ የሚችለውን የመሬቱን አቅም ነው። በፍላጎትና በአቅርቦት መጠን መሀል የሚ የሚዛን መበላለጥ አለ። ይህ መበላለጥ ደግሞ በጦርነት ሂደትና ውጤት ላይ አሉታዊም ሆነ አዎንታዊ አስተዋጽኦች ይኖሩታልና እንደሚከተለውን መርምረው። አንደኛ ክተት ሰራዊት ምታ ነጋሪት ወራሪውን የጣሊያን ጦር ለመቅጠም አጼ ምኒልክና እቴጌ ጣይቱ ከአዲስ አበባ ሲነሱ ወደ አርባ ሺህ ሰራዊት ይዘው ነበር። በክተት አዋጁ መሰረት ከሸዋ መለስ የሚነሳው ዘማች ቀድሞ እንዲደርስ የታዘዘው በወረይሉ ነው። ከወረይሉ ጀምሮ የሰራዊቱ ቁጥር እጅግ ጨምሯል። ንጉሱ ጉዟቸውን ሲቀጥሉ በየመንገዳቸው ላይ አኩርፎ የነበረው ሙሉ በናፍቆት ሲጠብቃቸው የነበረ ጦር እጅ እየነሳ ሲቀላቀላቸውና የሰራዊቱ ቁጥር የበለጠ አሻቅቧል። ደጃች ጓንጉል ዘገየ መርሳ ላይ የጎጃሙ ንጉስ ተክለ ሃይማኖት በበጌ የሚደረገው አድርገው መሀን ህዝብ ላይ እንዲሁም በበርካታ የጦር መሪዎች አለቆች ላይ ንጉሰ ነገስቱን ተቀላቅሏል። አድዋ ከደረሱ በኋላ እነ ራስ ሀጎስ ተፈሪ ና ራስ ስብሃት ከነ ጦርና መሳሪያቸው ጣሊያኖችን በመክዳት አጼ ምኒልክን ተቀላቅሏል። አጼ ምኒልክ አሸንጌ ሲደርሱ ሰራዊታቸው ከመቶ ሺህ በላይ ሲሆን በአድዋ ደግሞ ከመቶ ሀያ ሺህ በላይ ዘማች ና ከሰባ አምስት ሺህ በላይ ከብቶች ደርሷል። ካርታ የኢትዮጵያ ሰራዊት የመጨረሻ ውጊያ እስከተደረገበት አድዋ ድረስ ቁጥሩ ሳያቋርጥ እያደገ እንደነበር ያሳያል። ጉዞ የእግር ወይን ሲሆድ ወታደራዊ ፍላጎት ሲባል ትጥቅ፣ ቀለብ፣ መጓጓዣ ወዘተን ይጠቀልላል። ሆኖም የትጥቅ ሁኔታና ሚዛን በበርካታ ድርሳና የተተዳሰሰ በመሆኑ ይህ ጽሁፍ በቀለብ ላይ ብቻ ያተኩሯል። ናፖሊዮን ቦናፓርት የጦር ሰራዊት የሚጓዘው በሆዱ እንጂ በእግሩ አይደለም ይላል። ቀለብ ያለው ጦር በርትቶ ሲዋጋ፣ የተራበው ደግሞ መዋጋት አይችልም። የኢትዮጵያ አድዋ ጦርነት አፍሪካ ሳይታ ማታቋን የሰራዊት ብዛት አሰልፋለች። ሰራዊት ሲበዛ ለወታደራዊ በላይነት ጠቀሜታ ይኖረዋል። ቀለቡን ግን ቀለቡኝ ክፉኛ ራስ ምታት ነው። የናፖሊዮንን ሰራዊት ከሩሲያ ጋር በተደረገው ጦርነት እጅግ የፈተነው የሚበላ መጥፋቱ አልነበረስ በጳውሎስ ነው መጽሐፍ ፓውሎስ ሲናገር የሚኒሊክ ሰራዊት ለውጊያ የሚሄዱ ወታደሮች እንደማይመስሉና ህዝቡ በሙሉ ተነቅሎ የሚሄድ እንደሚመስል ነበር ነበር እንደነበር ክሌ ገለጻ፣ የኢትዮጵያ ሰራዊት ባለፈበት መንገድ ምድሩ እንደ ወደ ምድረበዳነት ይቀየር ነበር። ለግዙፍ ሰራዊት የዕለት ተዕለት ምግብ መጠጥና ግጦሽ ማቅረብ ለኢትዮጵያውያን ከባድ፣ ለጣሊያኖች ደግሞ እጅግ የቀለለ ነበር። አንደኛ ከሀያ ሺ የማይበልጡ ተዋጊዎች ነው ያሰለፉት። ሁለተኛ የስንቅ ምንጫቸው እንደ ኢትዮጵያውያን በየደረሱበት መሬት ሳይሆን ስጋው ጋ እንደ ተቀረው ከጣሊያን ከመርከብ በመርከብ ተጭኖ በምጽዋ ወደብ ተራክፎ በመጨረሻም በየምሽጎቻቸው የሚሰፈርላቸው ሬሽን ነው። ሶስተኛው ጣሊያኖቹ በእግሩ የተጓዙት አጠቃላይ ርቀት የኢትዮጵያውያንን በባዶ እግር ከተጓዙት ርቀት ጋር ሲነጻጸር ሩቡን እንኳን አይሞላም። በክተት አዋጁ እያንዳንዱ ዘማች የጦር መሳሪያውንና ለአስር ቀን ሚፈቃ ስንቁን ይዞ እንዲገኝ ነበር የታዘዘው። ከቤተ መንግስቱ በከብቶች የተጫነ ስንቅ ነበረ። ቢሆንም ግልጋሎቱ ለመኳንንቱ ነበር። በወድሮ ይሉና በቡሩ ሜዳ የስንቅ ቤቶች ተደራጅተው ነበረ። ለሰራዊቱ ግን ከጉዞ ቀጠና ከሚሰበሰብ ስንቅ ነበር የታቀደው። አጼ ምኒልክ ይህንን እቅድ ለማስፈጸም ከአጠቃላይ የእርሻ ምርት አስር ፐርሰንት የሚሆኑ ለጦርነቱ ስንቅነት እንዲውል አውጀው ነበር። ሆኖም ግን በርካቶች አካባቢ ነዋሪዎች የሚዘረፉበት አጋጣሚ ስለነበረ ለአድዋ ጦር ቀጠና ቀርቦ የተገኘው ነዋሪ ፈተናና ሮሮ በርክቶ ነበር። ለዚህም ነው ዘርፎ የተገኘ ወታደር እርምጃ እንደሚወሰድበት የተደነገገው። ቀርቦ ቀርቦ በመገኘት ሳቢያ ክፉኛ ጣጣ ሲመጣ ቅርበት ወለድ ፍዳ ኦር ትራጀዲ ኦፍ ፕሮክሲሚቲ ይከሰታል እና በጦርነቱ ቀጠና ይኖሩ የነበሩ ዜጎች አሌ የማይባል ዋጋ ክፍለዋል፣ ጥሪታቸውን ማሟጧል። እዚህ ላይ ሊጤን የሚገባው ዳግማዊ ምኒልክ የዘመቻቸውን ማስጀመሪያ ወቅት ሲወስኑ የስንቅ አቅርቦት ጥያቄን በማከለው ሁኔታ የነበረ መሆኑ ነው። ከጦርነቱ ቀደም ብሎ ከ1880 እስከ 1884 ዓ ም በሀገሪቱ ታላቅ ረሃብ ገብቶ ስለነበር ንጉሱ ምድሩም ሆነ ህዝቡ እስኪያገግም ጊዜ ሰጥቷል። ጣሊያኖች ከህንድ ባመጡት ደስታ በሚባል በሽታ ሳቢያ የሀገሪቱ ከብቶች ከ90 ፐርሰንት በላይ ሲያልቁ፣ ረሃብ በመላ ሀገሪቱ ተንሰራፍቶ ነበር። በወቅቱ ጣሊያናዊ ሳለምቢኒ ከጳውሎስ ኞኞ መጽሐፍ ላይ አድዋ የመቃብር ስፍራ እንጂ ከተማት መስልም ነበር ይላል። ለዚህም ይመስላል አጼ ምኒልክ በአዋጁ ላይ እኔም የሀገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ጠላትን ዝም ብለው የሚል አረግ የጠቀሱት። በመቀጠልም የጥቅምት ወር ዘመቻቸው የተቆረጠው ወንዞች እስኪጎድሉ ስለጠበቁ ብቻ ሳይሆን ወቅቱ የአዝመራ መሰብሰቢያ ጊዜ ስለሚሆኑና ለዘማች የምግብ አቅርቦትን ለማስተማመን ነው። አሊ 998 ዓ ም ና ጸሐፊ ትእዛዝ ገብረ ስላሴ እንደመሰከሩት የኢትዮጵያ ሰራዊት የጎንደር ትግራይ ወሰን አካባቢ እስኪደርስ ሁለቱን ወር ሙሉ ግብር እየበላ ተጓዘ እንጂ የስንቅ አቁማዳውን አልፈታም። የሽምብራ እሸትም ደርሶ ነበር። ሆኖም ግን ሰራዊቱ ከመሀል ሀገር እየራቀ በሄደ መጠን ስንቁን እያሟጠጠ፣ በሌላ በኩል ደግሞ ሰራዊቱ የሚያልፍባቸው አካባቢዎች እጅ እያጠረ መጥቷል። ከአድዋ ጦርነት ድል ማግስት በመሬቱ ላይ ተጨማሪ ጫና እንዳይደርስ ይመስላል ሰራዊቱ በምዕራብ እና በምስራቅ በሁለት የጉዞ መስመሮች ተከፍሎ ወደ ቀዩ እንዲመለስ የተደረገው። በመልስ ጉዞውም አሸንጌ ሀይቅ አካባቢ ሲደርሱ ነበር በቂ ምግብ ማግኘት የጀመሩት። መጓዝ ወይንስ መራብ? ዘርፈ ብዙ ተልዕኮ የነበረው የአድዋ ዘመቻ ጉዞ አዝጋሚ ነበር። በቀን ለአምስት ሰዓታት በመጓዝ አማካይ ስምንት ኪሎ ሜትሮችን ነበር የሚሸፍነው። አንደኛ የመንገዱ አስቸጋሪነት ለመፍጠን አዳጋሽ ነበር። ሁለተኛ ሰራዊቱና ከብቶቹ በፈጠነ ጉዞ ሳቢያ እያንዳንዱ ጥንቃቄ ይደረግ ነበር። ሶስተኛ በየመንገዱ ፍትህ ለማስፈን ሲባል ወዘተ ነበር። በእነዚህ ምክንያቶች የንጉሡ ጦር በየመንገዱ ሰፈራ ያደርግ ነበር። በጉዞ ወቅት በድምሩ በ አስራ ሁለት ቦታዎች ላይ ድንኳን እየተጣለ ሰፈራት አድርጓል። ስፍራ ተመርጦ ድንኳን ከተጣለ በኋላ ጦሩ በአካባቢው ተዘዋውሮ ምግብ፣ መጠጥ፣ የማገዶ እንጨትና አይነት አስመነው ያሰባስባል። በእያንዳንዱ ሰፈራ የነበረው የቀናት ርዝማኔ ይለያያል። በሰፈራ ቦታዎች ላይ የነበረው ቆይታ ከአዲስ አበባ ከተማ በተራቀ ቁጥር እያደገ መምጣቱንም ነው የሚያሳየን። ይህ የተከሰተው ከአዲስ አበባ የራቁ ስፍራዎች ለመሰንበት አመችተው ሳይሆን የጠላት ወረዳ አካባቢ ስለነበረ ነው። ሰራዊቱ አንድ ቦታ ሲቀርብ ከቦታው የሚጠበቀው የምግብ ፍላጎት በብዙ ጥፍ ይኖራል። የምድርና የሕዝብ ፈተና የከፋ ይሆናል። ለሰራዊቱ የሚያስፈልገው አቅርቦት ለማሟላት የሚሸፍነው የርቀት መጠንም ከእለት ወደ እለት እየረዘመ ሄዳል። ለግዙፉ የኢትዮጵያ ሰራዊት የነበረው ምርጫ ሁለት ብቻ ነበሩ፣ ወይ ከቦታ ቦታ መንቀሳቀስ ወይንም በረሃብና በኩብለላ መበታተን። አድዋ ላይ መሰንበታቸው ያሳሰባቸው አጼ ምኒልክ እንሊቅ መኳሳባትን እነ ሊቀ መኳስ አባተን የመረብን አካባቢ የመሬት ለምነት እንዲቃኙ ልከዋቸዋል። ሆኖም የልዑካኑ ሪፖርት የባሰ አለና ሀገርን አትልቀቅ የሚመስል ነው። እንኳንስ ግዙፉ ጦራችንን መግቦ ላይ ያሰነብትልን ይቅርና ለአካባቢው ነዋሪም ስላልበቃ እዚሁ አድዋ መቆየት ይሻላል ብሎ ንጉሱን ባያሳምኑ ኖሮ ምናልባትም የታሪካዊ ድል ስፍራ በአድዋ ላይሆን ይችል ነበር። በየአካባቢው የሚዘንቡ የዝናብ መጠን የመሬቱን የመሸከም ወደ የመቀለብ አቅም አንዱ መለኪያ ነው። ሆኖም በአድዋ ጦር ቀጠና የዝናብ ስርጭት መጠን እኩል አይደለም። አድዋ እስኪ ድረስ የዝናብ መጠኑ እና የመሬት እርጥበት እየቀነሰ መሄዱን ያሳያል። በዚህም ሳቢያ ሰራዊቱ ወደፊት በዘለቀ ቁጥር ከጉዞ ቀጠናው ሊገኝ የሚችለው የስንቅ አቅርቦት እየሳሳ ሄደው ከተፈጥሮ ጋር የሚደረገውን ፍልሚያ ያገዝፈዋል። አገስተስ ወልድ የተባለ እንግሊዛዊ ጋዜጠኛ በጀኔራል ባራቴሪ ሽንፈት ሲያላግጥ የምኒልክን ጦር ለአምስት ተጨማሪ ቀናት ቢታገስ ጦራቸውን ሙሉ ለሙሉ እንደሚበተን መገመት አቅቶት ድንገተኛ ጥቃት የሚባል ቁማር ተጫውቶ ተበላ ብሏል። በዚህ ስላቅ ውስጥ ያለውን መራራ እውነት ደግሞ መካደም አይቻልም። ፈተናው በዚህ ብቻ አያበቃም። ከባቢ አየሩ እርጥበትን ለምድሩ በዝናብ መልክ ሰጪ ብቻ ሳይሆን ጊዜ ጠብቆ ደግሞ ራሱ ስለሚጠማ ከምድሩ ላይ የተገኘውን ውሃ እርጥበት በትነት መልክ የሚቀማ ነው። እንደ ሙቀቱ መጠን የአየሩ የማትናናቅም ከፍ ወይንም ዝቅ ይላል የአየር ሙቀቱ መጠን ከፍ ሲል በምድሩ የሚገኘው እርጥበትን ሁሉ የመንጠቃቅሞ ያይላል ከኩሬ ከሀይቅ ከወንዝ ከእጽዋት ከአፈር ከሰውነታችን ና ከተሰጣ ልብስ እንኳን ሳቀር የተገኘውን እርጥበት ይዘርፋል የውሃ ጥማችን ዋናው መንስኤ ይህን ከሰውነት የተዘረፈ ውሃ ለመተካት የሚደረግ መሻት አይደለምን ሰራዊቱ በተጓዘበት ቀጠና ሁሉ አየሩ የማትረና አቅም ወጥ አይደለም ሰራዊቱ ከአዲስ አበባ ተነስቶ እስከ አድዋ እስኪደርስ የአየሩ የማትናን አቅም እንዴት እየጎለበተ እንደሚሄድም ያሳያል። ክስተቱ ደግሞ ቀድሞውንም ዝናብ እያጠረ በሚሄድበት መሬት ላይ መሆኑ በእንቅርት ላይ ጆሮ ደግፍ ይሆንበታል። አሁንም በዚያ አያበቃም። ለአድዋ ጦር ቀጠና በእጅጉ ከፍና ዝቅ የሚል የምድር ገጽታ ብቻ ሳይሆን የተዳፋት መጠኑም ከፍተኛ ነው። በውጤቱም በአንድ በኩል ወደ አድዋ የሚደረገውን ግስጋሴ ፈታኝ ሲያደርገው፣ በሌላ በኩል ደግሞ ለአፈሽ መሸርሸር ያለውን ተጋላጭነት ያጎላዋል። ተክለ ጻድቅ መኩሪያ በጉዞ ወቅት ሰራዊቱ አንድን ወንዝ ሰላሳ ስምንት ጊዜ እንደተሻገር የገለጹት የመሬቱን ፈታኝነት ጥሩ ማሳየ ነው። ለዚህ ጥናት በዚህ ጥናት በተከለለው የጦርነት ቀጠና ውስጥ 311 ወንዝና ጀረቶች ሲገኙ ከነኚ ውስጥ 34ቱ አፄ ምኒልክ የተጓዙበትን መንገድ በቀጥታ ያቋርጣል። የመካከለኛውና የሰሜናዊ ኢትዮጵያ ክፍል በዘመናት መታረሱ ከመሬቱ ተዳፋትነት ጋር ተዳምሮ የአፈሩን ጥልቀትና አለምነት እጅግ ቀንሶታል። ኩርን የተባለ ስዊዘርላንዳዊ የአፈር አጥኚ ከአራት አስርት ዓመታት በፊት በመላ ኢትዮጵያ ካዘጋጀው የአፈር ጉስቆልና ካርታ ላይ የጦር ቀጠናውን መሬት ብቻ ቀንጭበን ብንመለከት ሌላ እየገዘፈ የሚሄድ የምድር ፈተና እንመለከታለን። ሰራዊቱ ከመሃል ሀገር በራቀ መጠን አፈሩ ለእርሻ ምርት ያለው አመቺነት በእጅጉ እያሽቆለቆለ ስለሚሄድ ሰውንም ሆነ እንስሳት ነው የመመገብ አቅሙ እያነሰ እንደሚጓዝ ያመለክታል። ከአድዋ አልፈን ወደ ኤርትራ ብንዘልቅ ከላይ ከተጠቀሱት የምድሩ ፈተናዎች ቢብስ እንጂ አያንሱም። ታዲያ አንዳንድ የታሪክ ጸሐፍትና ፖለቲከኞች ዓፄ ሚኒልክ ከአድዋ ድል በኋላ መረብን ተሻግሮ የጣሊያንን ጦር ሙሉ ለሙሉ ከኢትዮጵያ ሳያስወግዱ መለሰ መመለሳቸው ስህተት ነበር ብሎ የሚያቀርቡት ክስ ውሃ ያነሳ ልፍ ሲሉ ፍዳ ተነታኔው ሲቋጭ በአንድ በኩል ጉዞ በገፋ ቁጥር የሰራዊቱ ቀለፍ ፍላጎት ያሻቅባል፣ በተጓዳኝ መሬቱ ለስንቅ አቅርቦት ያለው አቅም ይሆነምናል። በሌላ አገላለጽ የኢትዮጵያ ወታደሮች ወደ አድዋ በተቃረቡ ቁጥር በፍላጎትና አቅርቦት ሚዛኑ እየጎደለ ከምድሩ ጋር የተጋረጡባቸው ፈተናዎች እየበረታባቸው ሄዷል። የካርታ መረጃዎችን ስንጨምቃቸው ሁኔታው ለሰራዊቱ እልፍ ሲሉ እልፍ ይገኛል ሳይሆን እልፍ ሲሉ ፍዳ ይገኛል ሆኖበት ነበር። መቅሌ ላይ ለኢትዮጵያውያን ሆን ብለው የውሃ ምንጩን በመቆጣጠር መሬቱ ለጣሊያኖች እንዳይመች ከደቀኑባቸው ፈተና ባሻገር ጣሊያኖቹ ከመ ጋር ያደረጉት ፍልሚያ ከኢትዮጵያውያን ጋር ሲነጻጸር እዚህ ግባ የሚባል አይደለም። ይህንን አቅ ደግሞ የጣሊያን መሪዎች ያውቁታል። ለምሳሌ ኢትዮጵያውያን በባሻ አውዓሎም በኩል ለጣሊያኖች ካደረሱት አሳሳች መረጃዎች አንዱ አብዛኛው ሰራዊት በረሀብ ስለተጠቃ አንድም፣ የምግብ ፍለጋ ሌላ አጼሚሊክን ሊክን ከርቶ ተበትኗል የሚል ነበር። ይህ መረጃ በከፊል እውነት ነው። ለምሳሌ ጸሐፊ ትእዛዝ ገብረስላሴ ሲጽፍ የጣሊያን ጦር ድንገተኛ ማጥቃት ባደረገበት ወቅት ከኢትዮጵያ ሰራዊት ውስጥ ተገዜን ተሻግረው እስከ ጸለምት ግማሽ ወደ ሽሬ የቀረውም ወደ ተንቤን ስንቅ ፍለጋ በመሄዱ ቀሪው አንድ ሲሶ ብቻ ነበር። ጄኔራል ባራቴሪ የተጋነነው መረጃ እንዳለው ሊገዛው የቻለበት አንዱ ምክንያት ቀድሞ ያውቅ የነበረው ይህ ሀቅ ስለተገጣጠመለት ነበረ። እውነት ነው። ከላይ የቀረበው እውነት ሆኖ ሳለ ከጣሊያን ሽንፈት በኋላ አውሮፓውያን ታሪክ ሲስፉ የአድዋ ምድር ለኢትዮጵያውያን አልጋ ለጣሊያኖች ደግሞ ቀጋ እንደነበር አስመስለው ነበር። ለምሳሌ በርክሌ ጣሊያኖቹ በደረሱበት ሁሉ የአድዋ ምድር ቁም ስቅለት እንዳሳያቸው ገልጿል። ተክለ ጻዲቅ መኩሪያ ባጼ ሚኒሊክና የኢትዮጵያ አንድነት መጽሐፋቸው ደግሞ በጥቁር መሸነፍን አምዶ ላለመቀበል ሲሉ ጣሊያኖች ከዘረዘሯቸው በርካታ ምክንያቶች ውስጥ በማያውቁት ወጣ ገባ በሆነ መንገድ ሰውነታቸው ስለደከመ የሚል ይገኝበታል። በርክሌም በበኩሉ ካፒቴን ሚናሬን እየተባለ ጣሊያናዊ መኮንን የዘረዘራቸውን ማስተባበያ ሲገልጽ ለጦር እቅድ የተዘጋጀው ካርታ በነበረው ግድፈት ሳቢያ የሚል ቃል ይገኝበታል። በአጠቃላይ የአድዋ ታሪክ መታየት ያለበት ልክ እንደ አልማዝ ነው። አልማዝ ዙሪያው የተለያዩ ገጾች አሉት። ወደ ተለያየ የብርሃን አቅጣጫ ባዞርን ቁጥር ቀድሞ ያላየነውን አዲስ ቀለም ይፈነጥቅልናል። የአድዋ ድልንም ወደ ተለያዩ ተመራመሪዎች አይኖች ብሌን ብናዘዋውረው ቀድሞ ያላየነውን አዲስ ግንዛቤ ያስገኝልናል። ይህ ከመቶ ሀያ ሺ በላይ ዜጎችን ከሰባ አምስት ሺ በላይ ከብቶችን አጣምሮ አምስት ወራት በፈጀ ጉዞ ከአንድ ሺ ኪሎ ሜትሮች በላይ የሆነ ርቀትን የሸፈነ ዘመቻ በተለያየ የአየር ንብረትና መልክዓ ምድርን አቋርጦ ዘመናዊ የተባለ አውሮፓን ወራሪ ኃይል በጦር መሳሪያ ድል የነሳ ብቻ ብቻ ሳይሆን ያልተነገረለት የመሬቱን ፈተና ድል የመንሳቱ ገድል ለታሪክ ባለሙያዎች ብቻ የሚተው ጉዳይ አይደለም። ይልቁንም ድሉ በርካታ የጥናት ዘርፎችን መጋበዝና ማስተናገድ የሚያስችል ጥሬ የእውቀት ቋት ነው። በመጨረሻም ዘላለማዊ ክብር ለሀገራቸው ለተሰዉ፣ ለቆሰሉ፣ ስንቅና ትጥቅ ለተሸከሙ፣ ተንቀሳቃሽ ኩሽና እያጓጓዙ ግዙፉን ሰራዊት ለመገቡ፣ በድምፅና በመሳሪያ ሰራዊቱን ላጀገኑ፣ የሰራዊቱ መንፈሳዊ ጥንካሬ ላበረቱ የሃይማኖት አባቶች፣ በጦሩ ቀጠና ፈታኝ በሆነ መሬት ላይ እየኖሩ ሳለ ለግዙፉ ሰራዊት ምግብ ውኃ የእንስሳት መኖ፣ የማገዶ እንጨት ወዘተ ላቀረቡ ሁሉ እንዲሁም ከድሉ በኋላ ማዎቾችን በመቅበርና ቁስለኞችን በአርበኝነት ለረዱ የትግራይ ገበሬዎቹ የካቲት 2013 ዓ.ም